የትላንቱን ነገር አታስብ፣ የትላንቱን ነገር አታልም። እነሆ ምን አደርጋለሁ፣ ምን አደርጋለሁ፣ ምን አደርጋለሁ? አዲስ ነገር አደርጋለሁ። ምድረ በዳ ላይ ባዶ ነገር ላይ ዛሬ አንድ ነገር እኮ ነው። ምድረ በዳ ላይ መንገድን ምን እላለሁ? አዘጋጅ የኋለኛውንም ነገር እርሳ። እነሆ አዲስን ነገር አደርጋለሁ፣ እርሱም ዛሬ ይበቅላል። እሱ መቼ አሁን በላ ድገመው እስኪ አሁን እኮ ፊክሽን አይደለም። ይሄን አንብ በምትሄደው ያው አሁን አምላክ ነው ኢየሱስ። ዛሬ ላንተ መንገድ አዘጋጃለሁ ካለ ያዘጋጅ። ትናንትናን ቀይራለሁ ካለ ዛሬ ትናንትናን የሚቀይር የእግዚአብሔር ጣት ወደ ሕይወት ይመጣል ማለት የእግዚአብሔርን ቃል ኢሳያስ 43 ከቁጥር 18 ጀምሮ ዛሬ አዲስ ነገር ታያለ። በሉ እስኪ የፊተኛውን ነገር የፊተኛውን ነገር አታስቡ፣ የጥንቱንም ነገር አታስቡ። እነሆ አዲስ ነገርን አደርጋለሁ፣ እርሱም አሁን ይበቅላል፤ እናንተም አታውቁትምን? በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ ምስጋና ዬን እንዲናገሩ ለእኔ የፈጠርኩት ምስጋናዬን እንዲናገሩ ለእኔ የፈጠርኩት ሕዝብ የመረጥኩትን ሕዝቤን አጠጣ ዘንድ በምድረ በዳ ውሃን በበረሃም ወንዞችን ሰጥቻለሁና የምድረ በዳ አራዊት ቀበሮችና ሰጎኖች ያከብሩኛል። ምን ይሉኛል? ያከብሩኛል። ቀበሮችና ምኖች ሰጎኖች ምን ይሉኛል? ያከብሩኛል። ኢየሱስ ያድናል። እዚህ ቃል ላይ የትላንቱን ነገር አታስብ። የትላንቱን ነገር አታልም። እነሆ ምን አደርጋለሁ? ምን አደርጋለሁ? ምን አደርጋለሁ? አዲስ ነገር አደርጋለሁ። አሮጌው ምን ብሏል? አልፏል። አሮጌው ምን ብሏል? አሮጌው ምን ብሏል እዚህ ጋር አሮጌ ሲል ሁለት ነገር አለው። አንዳንድ ሰው በጣም በጸሎት በተጋ ጊዜ ኃይለኛ ሆነን ነገሮቻችን ባለፉ ሰዓት በሱ ላይ ቁጭ እንልና ሌላ ነገር መቀበል አንችልም። ሁለት ነገር ነው ችግሩ፣ ሁለት ችግር አለ። ትላንትናን ስትረሳ አዲስ ነገር ትቀበላል። አዲስ ነገር እንሆ፣ አዲስን ነገር ምን እላለሁ? እሱም መቼ ይበቅላል? አሁን የማለዳን ንጉሥ ታገኘዋል። አሁን የማለዳን ንጉሥ ታገኘዋለሽ። አሁን የማለዳችሁን ንጉሥ ታገኙታላችሁ። ኢየሱስ ያድናል። ኢየሱስ ድንቅ ጌታ፣ ኢየሱስ ድንቅ አባት ነው። ምድረ በዳ ላይ ባዶ ነገር ላይ ዛሬ አንድ ነገር እኮ ነው። ምድረ በዳ ላይ መንገድን ምን እላለሁ? አዘጋጃል። በረሃው ደግሞ ውሃዎችን ምንጮችን ምን ይላል ያፈልቃል። በጣም የሚያስገርም ነገር ነው። ዛሬ ምድረ በዳ ውስጥ ላላችሁ ሰዎች የምስራች አለ። እግዚአብሔር መንገድ አለው። እግዚአብሔር መንገድ አለው። እግዚአብሔር መንገድ አለው። ላንተም ላንቺም መንገድ አለው። ማን መንገድ አለው? የጥንቱንም ነገር አታስበዋለሁ የኋለኛውንም ነገር እርሳ። እነሆ አዲስን ነገር አደርጋለሁ፣ እርሱም ዛሬ ይበቅላል። እሱ መቼ አሁን በላ ድገመው እስኪ። አሁን እኮ ፊክሽን አደለም፣ ናንብ በምትሄደው የአሁን አምላክ ነው ኢየሱስ። አሁን ዛሬ ታሪክ ይቀየራል። አሁን ዛሬ ይሄ ህይወት ላይ ይለወጣል። አሁን ዛሬ መንገድ ላይ መስመር መደረግ ይጀምራል። ኢየሱስ ያድናል። እንዴ ኢየሱስ ያነበው አላየም? ሉቃስ አራት ላይ አነበበና መጽሐፍትን የኢሳያስን መጽሐፍ በሰጡት ሰዓት የያዘና ተረተረው ይላል። አነበበና ይህ ቃል ዛሬ በጆሮዋችሁ ምን አለ ይላል ተፈጸመ። እርግጠኛ ነው እሱ እንደሚፈጽመው እርግጠኛውን፣ ዛሬ ባንተ ህይወት ይፈጸማል። የእግዚአብሔር ቃል ባለቤት አለው፣ ባለቤቱም እግዚአብሔር ነው። እፈጽመዋለሁ ለሚለው ግን ዛሬ ይሰጠዋል። ዛሬ ላንተ መንገድ አዘጋጃለሁ ካለ ያዘጋጀ ትላንትናን እቀይራለሁ ካለ ዛሬ ትላንትናን የሚቀይር የእግዚአብሔር ጣት ወደ ህይወት ይመጣል። ማለት የእግዚአብሔር ኃይል ወደ ላይፍ ይመጣል። የእግዚአብሔር መንገድ እናንተን ቤት መቀየር ይጀምራል። ዛሬ ተመላላሽ ታካሚ አትሆንም፣ ተመላላሽ ታካሚ አትሆንም። ዛሬ የሆነ ነገር ተሰብሮ መሻገር ይሆናል፣ የሆነ ነገር ተሰብሮ መሻገር ይሆናል። ለዛ ነው ብዙ ሰዎች ምድረ በዳቸው ላይ እግዚአብሔር እንደሌለ ሰው እንደገፋቸው የሆነ ነገር እንደ ጣላቸው ማንም ከነሱ ጋር እንደሌለ ነው የሚያስቡት። ዛሬ ግን የምስረጃል። ያውም ምድረ በዳ ላይ ያለው መንፈስ ቅዱስ ክብር ነው፣ ኃይል ነው ያለው፣ ምስጋና ነው ያለው። ስትወጣ ታየዋለ። ከምድረ በዳ ስትወጣውማ አጀብ ነው ያለው። ስትወጣ የሆነ የሆነ ነገር ነው እዛ ላይ ግን ጌታ እናንተን ያላችሁ ሉቃስ ላይ ያለው ቃል ሉቃስ ምዕራፍ 3 ላይ ጋር ቁጥር 21 ላይ መንፈስ ቅዱስ ከወረደ በኋላ ኢየሱስ ይገርማል። ያንን የሚያክል ከሰማይ የወረደውን የእግዚአብሔርን ክብር መንፈስ ቅዱስ በርግብ አምሳል የወረደለትን እግዚአብሔር አብ ደግሞ እርሱን ምን በሉት? ስሙት፣ እርሱን ስሙት። አማላጅነት አይደለም፣ ስማው ነው የተባልከው። ስማው በሉት እስኪ እ በቀደም አንዱ እንደዛ ሲለኝ አንድ ነገር አልኩት። ማርያም ምንድን ነው ያለችው? እሱን ምን በሉት? የሚላችሁን እግዚአብሔር አብ ምንድን ነው ያለ እና እሱን አማላጅ ልታረግ ነው ስማው ነው የተባልከው ስማው በሉ። እሱ እውነት ነው በሉት። እሱ ሕይወት ነው። እሱ መንገድ ነው። ሃሌሉያ አላ እሱን ስማው ነው ያለችው ማርያም አይደል ከላይ ደግሞ መጥቶ እሱ ምን አለ እሱን ስሙት። የሚሰማ አለ ማለት ነው። ጌታ ዛሬ እንግዳ ነገር ይሁን። ዛሬ የሚሰማ ነገር ያለው ጌታ እናንተ ጋር አለ። ታሪካችሁን የሚቀይራል፣ ላይፋችሁን የሚለውጣል፣ ክብር ይሰራል። ሃሌሉያ። ክብር የሚሰራው በጠላት ነው። ሃማ የሚባለው ሰውዬ አንድ ነገር ነው ያደረገው። ያየዋል ያ ሰውየ ምስኪን ነው በር ላይ ቁጭ ብሏል። ባለመናወጥ እግዚአብሔር ጋር ህብረት አድርጓል። ብቻ አንድ ነው የምስራጅ አለኝ፣ ከአምላክ ጋር አትናወጥ። ሁኔታው አያናውጥ። ችግሩ ቻሌንጁ መጥቷል፣ አትናወጥ። እግዚአብሔር ከቻሌንጁ ጋር አለ። ፈተናው መጥቷል፣ እውነት ነው። ዛሬ ግን ፈውስ አለ፣ ፈውስ አለ፣ በረከት አለ። እኔ ብዙ ሰው ዛሬ ጌታ ምንድን ያለኝ ከምድረ በዳ ይወጣሉ እግዚአብሔር በሚያውቀው ከምድረ በዳ ትውጣላችሁ። ከምድረ በዳ ላይፍ በረከት ኢየሱስ ያድና። ያንን ይዞ የሚመጣ አንድ የጌታ እጅ ወደ እናንተ መምጣት ይችላል። የጌታ እጅ ልጁም እጁም መርዳት ይጀምር። ኢየሱስ ያድና። በሩን እግዚአብሔር ከፈተላችሁ ለዛ ነው በምድረ በዳ መንገድን፣ በበረሃ ወንዞችን እግዚአብሔር ምን ይላል ያደርጋል። ኢየሱስ ያድናል። ደስ የሚለው የጉብኝት ጊዜ፣ ትላንትን ብቻ እያሰብክ አትንጓተት። ኢንጆ ያርግ ከኔ ጋር ብቻ አስብ፣ እኔን ብቻ አስበኝ። ዛሬ እንግዳ ነገር ይሆናል። ሂሳብ አትሥራ። የእግዚአብሔር ምህረት፣ የእግዚአብሔር ታማኝነት፣ የእግዚአብሔር ቸርነት ሶስቱ ያድናል። ሀሌሉያ ሀሌሉያ። ብቻ እሱ ከመጣ አንድ እንግዳ ነገር ይሆን ዛሬ ይምጣ እንጂ ታሪክ ይቀየራል። ህይወት ሁሉ ይስተካከላል። የጉብኝት አመታችሁ ይሆናል። አጉል ተስፋ አይደለም ኢየሱስ። የሆነ ውሸት አይደለም ኢየሱስ። ዛሬ የእውነቴ ቃል ሕያው ከሆነ ቤታችሁ ይሰራል። መንገዳችሁ ላይ ይሰራል። ታሪካችሁ ላይ መቀየር ይጀምራል። የህይወታችሁን መንገድ ማሳመር ይጀምራል። ለዛ ነው ብዙ ሰው አምላኩን ስለማያውቅ። ኢየሱስ ያድናል። ከኔ ጋር ያለው ከሁሉ ይበልጣል። ከአንቺ ጋር ያለው ከሁሉ ይበልጣል። ኢየሱስ ያድናል። ሃሌሉያ ሃሌሉያ ዛሬ ግን ከፈተና የሚወጣ ሰው አለ። ጌታን ከፈተና እውነት፣ ከፈተና እውነት፣ ከቻሌንጁ እውነት፣ ከመረረው ነገር አንድ እጅ እጁ እጁ እጁ እጁ እጁ እጁ ማውጣት ጀመረ። እጁ መርዳት ይጀምራል።